ቤተክርስቲያን ለጥምቀት የገደበችው የእድሜ ገደብ የላትም። እስራኤል ሆይ ስማ፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና ቅዱሳን በማለት እግዚአብሔር አምላክ ቅዱስ እንደሆነ ነግሮናል። መጽሐፍ ቅዱስና ቤተክርስቲያን አስተምሮች መሰረት ምልጃ ሁለት ይከፈላል። በብሉይ ኪዳን የነበሩ ህጻናት በስምንተኛ ቀናቸው ሲገረዙ አምነው ነው ማለት ነው። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ከእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ መሪነት ጻፉት በማለት ይናገራል። የኢየሱስ ክርስቶስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ቼ ቤቶቼ ባሰባሰብና በወደደን በእግዚአብሔር ፍጹም ሰላምታ እንደመለስ አደረሳችሁ። የእግዚአብሔር ስሙ ከፀሐይ መውጫ እስከ መጥለቂያው ቤት የተመሰገነ ነው። አሁን የሚቀጥለው መርሐ ግብር ዘንድሮ ተመራ የተማሩትን ትምህርት ለናንተ የሚያቀርባሉ ተመራቂዎች ከነሱ ጋር አጭር ቆይተን ወራን ወደ እነሱ እናልፋለን። እንኳን ለዚህ ቀን በዚህ ስለት ሰላም አደረሳችሁ አደረሰን። ሰዓት ለመጠቀም ቀጥታ ወደ ጥያቄዎቻችን እንገባለን። እነዚህ ተማሪዎች ለስምንት ወራት ያክል በአምስት ትምህርቶች በሰንበት ትምህርታችን በሚሰጡት አምስት ትምህርቶች ተምረው ለዚህ ቀን ለዚህ ሰዓት ደርሰዋል። ከተማሯቸው ትምህርቶች ውስጥ ቢያንስ ሶስቱን ያክል ከእነሱ ጋር በጥያቄ እናሳልፋለን። የተማሩትን ደግሞ ለእናንተ ያስረዳሉ ማለት ነው። በመጀመሪያ ከወንድሜ ዳለም ጋር እንቀጥላለን። ከመጽሐፍ ቅዱስ ትምህርት ውስጥ የተማረውን መጽሐፍ ቅዱስ ማለት ምን ማለት ነው እና መጽሐፍ ቅዱስ እንዴት ይጠናል የሚለውን ነገር በአጭሩ ታስረዳናለህ። በደንብ ስመፍስ ቅዱስ ሀገ በዚ ስመሰገናለ በመጀመሪያ መጽሐፍ ቅዱስ ማለት ከሁለት ቃላቶች የተጣመረ ሲሆን መጽሐፍና ቅዱስ ከሚለው የወጣ ሲሆን መጽሐፍ ማለት ጽሑፎች በጥራዝ ሲቀመጡ እነዛን መጽሐፍ እንላቸዋለን። ቅዱስ ማለት ደግሞ የተለየ የተከበረ ማለት ነው። መጽሐፍ ቅዱስን ቅዱስ ከሚያስፈሉት ነገሮች መካከል የመጀመሪያው አስገኝ ወይም ምንጩ ልዑል እግዚአብሔር አምላክ ቅዱስ በመሆኑ እሱንም በኦሪት ዘሌዋውያን ምዕራፍ 19 ከቁጥር ሁለት ላይ ስንመለከት እስራኤል ሆይ ስማ እኔ እግዚአብሔር አምላካችሁ ቅዱስ ነኝና ቅዱሳን ሁኑ በማለት እግዚአብሔር አምላክ ቅዱስ እንደሆነ ነግሮናል። ሁለተኛው ቅዱሳን ሰዎች በመንፈስ ቅዱስ መሪነት ስለዚህ በመጻፋቸው ቅዱስ ያስብለዋል። በሁለተኛ ጴጥሮስ ምዕራፍ አንድ ከቁጥር 21 ላይ ስንመለከት ትንቢት ከቶ በሰው ፈቃድ አልመጣም አልመጣምና ዳሩ ግን ከእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ መሪነት ጻፉት በማለት ይናገራል። ስለዚህ ቅዱስ ያስብለዋል። ሌላኛው መጽሐፍ ቅዱስ የእድሜ ርዝማኔና ዘመን የማይሽረው በመሆኑ ቅዱስ ያስብለዋል። የእድሜ ርዝማኔ ስንል መጽሐፍ ቅዱስ ከመጀመሪያ መጽሐፍ ከመጽሐፈ ሄኖክ አንስቶ እስከ ዮሐንስ ራእይ የተጻፈበት እድሜ ከ4100 ዓመት በላይ ነው። ዘመን የማይሽረው ስንል ደግሞ በዚህ በትንቢተ ኢሳይያስ ምዕራፍ 40 ከቁጥር 8 ላይ ስንመለከት ሣር ይደርቃል፣ አበባው ይረግፋል፣ የአምላካችን እግዚአብሔር ቃል ግን ለዘላለም ሰርታ ትኖራለች በማለት ይናገራል። ይህም ቅዱስ ከሚያስብሉት ነገሮች መካከል አንዱ ነው። ሌላኛው መጽሐፍ ቅዱስን የሚያነብ የሚሰማና ትእዛዛት የሚከተል ሰውን ወደ ቅድስና መንገድ ያመጣል። በዚህ በዮሐንስ ራእይ ምዕራፍ ከቁጥር ሰባት ላይ ስንመለከት እነሆ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለም በማለት ይናገራል። ሌላኛው መጽሐፍ ቅዱስን በቤተክርስቲያናችን እንዴት መጠቀም አለብን የሚለውን ስንመለከት በሁለት መንገድ ከፍለን እንመለከተዋለን። የመጀመሪያው አፋዊ ሲሆን ሁለተኛው ደግሞ ውሳታዊ በመባል ይከፈላል። አፋዊ ስንል በቁሳዊ የምናያ የምንዘጋጅባቸው ነገሮች ናቸው። በመጀመሪያ መጽሐፍ ቅዱስ ያስፈልገናል። መጽሐፍ ቅዱስ ምክንያቱም መጽሐፍ ቅዱስ ብናነብስ ከሆነ ድረስ መጽሐፍ ቅዱስ ሊኖረን ይገባል። በሁለተኛው ደግሞ መምረት ያስፈልገናል። መምረት ስንል ጊዜና ቦታ መምረት ያስፈልገናል። በማቴዎስ ወንጌል ምዕራፍ ስድስት ቁጥር ስድስት ላይ ስንመለከት አንተ ግን ስትጸልይ ወደ እልፍኝህ ግባ በማለት ይናገራል። ስለዚህ መጽሐፍ ቅዱስ ማለት እኛ እግዚአብሔርን በጸሎታችን ስናናግረው እግዚአብሔር በመጽሐፍ ያናግረናል እና መጽሐፍ ቅዱስን ስናነብ ቦታ መርጠን ጊዜ ወስደን ማንበብ ይኖርብናል። ምክንያቱም ለሰው ልጅ ትልቁ ክብሩ እግዚአብሔር ማናገር ነውና ከእግዚአብሔር ጋር በምናወራበት ጊዜ ቦታና ጊዜ ልንመርጥ ይገባል። ሶስተኛው ማስታወሻ መያዝ ይኖርብናል። ማስታወሻ ምክንያቱም አበው በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እንዲሉ በጽሁፍ ይዘን ልናነብ ይገባል ማለት ነው። ሁለተኛው ውሳጣዊ ስንል በውስጣችን ወይም ደግሞ በልቦናዊ የምንለው ማለት ነው። ውሳጣዊ ዝግጅት የምንላቸው የመጀመሪያው የማንበብ ፍላጎትና ጉጉቱ ሊኖረን ይገባል። የማንበብ ፍላጎትና ጉጉቱ እን ሊኖረን ይችላል ስንል ከምናገኘው ጥቅምን በማሰብ ጉጉቱና ፍላጎቱ ሊኖረን ይችላል። ለምሳሌ በአለማዊ ስንመለከት አንድ ሰው ለስራው በወቅቱ እንደሚሄደው ዛር ለሚያገኘው እንደሚሁ መጽሐፍ ቅዱስ ለማንበብ መጓጓት ይኖርበታል። ሁለተኛው መረጋጋት ይኖርበታል። ሶስተኛው ደግሞ ድካምና ድካምን ማራቅ ይኖርበታል። ረጋ ብለን አይምሯችን ረጋ ብለን እንዲያነብ ማለት ነው። ሌላኛው ደግሞ ጸሎት ያስፈልጋል። እኛ ኦርቶዶክስ ያውያን ከሌሎች የሚለየ ነገር ቢኖር በጸሎት ጀምረን በጸሎት መጨረስ ነው እና መንፈስ ቅዱስ እንዲገልጥልን በራሳችን እንዳንተረጉም ነው። በጸሎት ማንበብ ይኖርብናል ማለት ነው። ጨርሽ ያሉ እዚያ በእውነት ለወንድማችን ቃሪነትን ያሰማለን። መጽሐፍ ቅዱስ ምን እንደሆነ እንዴት ደግሞ ማጥናት እንዳለብን በሚገባ አስተምሮናል። ከዚህ በለጥ ደግሞ እናት ቅዱስ ቤተ ክርስቲያን እንዳያደገግን እግዚአብሔር መልካም ፍቃድ ሳለመጠቀም አሁንም ወደ ሁለተኛው ተማሪ ሄዳለው። እህታችን ቤተልሔም ስርዓተ ቤተክርስቲያን ክርስቲያን ነው የምጠይቀሽ። ከዛ ውስጥ የሕፃናት ጥምቀትን በተመለከተ ቤተክርስቲያን ደግሞ ምን ትላለች? ከዚያ ጋር በማያያዝ ደግሞ ሕፃናት እድሜያቸው ሳይደርስ ማጥመቅ ተገቢ ነውን? በመጀመሪያ በዜ ንሰግናለው። ጥምቀት የሚለውን ቃል በራሱ ትርጉሙን ስናየው አጠመቀ መቀር፣ ወይም ደግሞ ተነከረ ከሚለው ቃል ነጣ ሲሆን መነከር፣ መዘፈቅ በአብ በወልድ በመንፈስ ቅዱስን መጠመቅ ማለት ነው። የህፃናትን ጥምቀት በቤተክርስቲያን ስናይ በመጀመሪያ ደረጃ ቤተክርስቲያን ለጥምቀት የገደበችው የእድሜ ገደብ የላትም። ማንኛውም ሰው በየትኛው እድሜ ክልል ላይ ሆኖ መቶ መጠመቅ ፈልጋለሁ አሁን ያለው ቢል ትምህርትን አስተምራ ልጅነትን ትሰጣለች ማለት ነው። ነገር ግን ህፃናት ባርባና በሰማንያ የሚጠመቁበት ምክንያት አንደኛ መጽሐፍ ቅዱስን መሰረት አድርጋ ሲሆን፣ ሁለተኛ ደግሞ የቤተሰብን መሰረት አድርጋ እነታቸውን ማለት ነው። በዘመኑ የተነሱ አላውያን መናፍቃን ግን በማርቆስ 16:16 ላይ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል የሚለውን ቃል ይዘው ህፃናት ሳያምኑ የሚጠመቁት ስለዚህ የነሱ ጥምቀት አስፈላጊ አይደለም፣ ተምረው ነው መጠመቅ ያለባቸው ይላሉ መናፍቃን። እንዲያሉ ማለት ግን ቤተክርስቲያን ተሳስታለች ማለት አይደለም። ጥንታዊቷና ርትዕት የሆነችው ቤተክርስቲያን ለእነዚህ መናፍቃንም እናሻናል። የመጀመሪያው ምላሽ አዳምና ሄዋን ልጅነትን ያገኙት በአርባና በሰማንያ ቀናቸው ስለሆነ ነው። አዳም ወደዚች ምድር ከመጣ በአርባ ቀኑ ወደ ኤዶም ገነት ገብቶ ልጅነትን አግኝቷል። ሄዋን ደግሞ ወደዚህ ምድር ከመጣች በሰማንያ ቀኗ ልጅነትን አግኝታለች ማለት ነው። ስለዚህ እኛ ብቻን ምድር በተቀላቀለ ወንዶች ባርባ ሴቶች በቀን ተጠምቀን ልጅነትን እናገኛለን ማለት ነው። ሁለተኛው የቤተሰብን መሰረት አድርጋ የክርስቲያን ልጅ ክርስቲያን ነው፣ ልጅ አህዛብ ነው። ስለዚህ የአህዛብ ልጅ አምጥታ አጠምቃለሁ። የክርስቲያን ልጅ ከሆነ ግን ግዴታ በ40 እና በ80 ቀን ለዚህም የመጽሐፍ ቅዱስ ጥቅስ በማርቆስ 15 22 ላይ ከነአናዊቷን ሴት እናገኛለን። ይቺ ሴት አህዛብ ሴት ስትሆን በኢየሱስ ክርስቶስ እምነትሽ ታላቅ ነው ተብሎ ተመስክሮላት በእሷ እምነት ልጇ ስትፈወስ ወይም ስትድንላት እናያለን። ስለዚህ ዛሬም ቤተክርስቲያን የወላጅን እምነት መሰረት አድርጋ ህፃናትን ታጠምቃለች ማለት ነው። ሌላው የኦሪቱ ግዝረት ነው። በቆላሲያስ 2 11 ላይ ግዝረት ለአዲስ ኪዳኑ ጥምቀት ምሳሌ እንደሆነ ይገልጽልናል ቅዱስ ጴጥሮስ ማለት ነው። ስለዚህ የብሉ ኪዳኑ ግዝረት በስምንተኛ ቀን የሚፈጸም ነበረ፣ የአዲስ ኪዳኑ ደግሞ በአርባና በሰማንያ ስለዚህ በብሉ ኪዳን የነበሩ ህፃናት በስምንተኛ ቀናቸው ሲገረዙ አምነው ነው ማለት ነው? አምነው ሳይሆን የእግዚአብሔር ህግና ትዛዝ ስለሆነ ወደ ቃል ኪዳኑ እንዲቀላቀሉ፣ የአብርሃም ልጆች እንዲባሉ በስምንተኛ ቀን የቆዳቸው ሸለፈት ይነሳል። በአዲስ ኪዳንም አምነዋል አላመኑም ሳትል ቅድስት ቤተ ክርስቲያን በ40ና በ80 ቀናቸው የእግዚአብሔር ልጅነት ትሰጣለች ማለት ነው። ሌላው ተስፋ ድህነት ለሁሉም ስለተሰጠ ነው። በሐዋርያት ሥራ 2፥39 ላይ ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችን ለሚጠራቸው ርቀው ለነበሩና ነው ይላል። ለእናንተ ሳይሆን ለልጆቻችሁ ጭምር ነው ያለው። ለእናንተ ብቻ ቢ ጥምቀት አድገን ተምረን ነው መጠመቅ ያለብን እንል ነበር። ነገር ግን ለልጆቻችሁ ስላለ ተስፋ ድህነት መንግስተ ሰማያት ለሁሉም የተሰጠች ናች ማለት ነው። ሌላው እስራኤል የኤርትራን ባህር መሻገራቸው ነው። በአንደኛ ቆሮንቶስ ከምዕራፍ 10 ከቁጥር 1 እስከ 3 የኤርትራን ባህር መሻገራቸው ለጥምቀት ምሳሌ እንደሆነ ይገልጽልናል። የኤርትራን ባህር ሲሻገሩ ህፃናት ነበሩ፣ አዋቂዎች ነበሩ። ስለዚህ ህፃናት መጠመቅ አያስፈልጋቸውም አላመኑም ብንል ኖሮ ህፃናት በአራ ኤርትራን እንዳይሻገሩ ይደረግ ነበር፣ ወይም ደግሞ ቢሻገሩም አይቆጠርላቸውም ነበር። ስለዚህ ህፃናትም የኤርትራን ባህር ተሻግረው ተስፋ ድኅነትን አግኝተዋል። በሐዲስ ኪዳንም ያለን ህፃናት ደግሞ በአርባና በሰማኒያ ቀን ተጠምቀን ተስፋ መንግስተ ሰማያትን እናገኛለን ማለት ነው። ሌላው በዮሐንስ ሶስት አምስት ላይ ያለው ቃል ሰው ከውሃና ከመንፈስ ዳግመኛ ካልተወለደ ከቶ ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ክርስቶስ ሰው ነው እንጂ ያለው ወንድ ወይም ሴት አላለም። ሰው ማለት ደግሞ ህፃናትንም ሁሉንም የሚያጠቃልል መዋቅር ስለሆነ ሰው ህፃናትንም ስለሚያጠቃልል በአርባና በሰማንያ ልጅነትን ያገኛሉ ማለት ነው። ሌላው ህፃናት በኢየሱስ ክርስቶስ የተመሰከረላቸው ስለሆኑ ነው። ክርስቶስ እስራኤላውያንን ወይም አይሁዳውያንን ሲያስተምር እንደነዚህ ህፃናት ካልሆናችሁ ከቶ መንግስተ ሰማያትን አትወርስም ብሏቸዋል። በመጀመሪያ ደረጃ የምንጠመቀው ራሱ ልጆቹንን ወራሾች እንድንሆን የምንወርሰው ደግሞ መንግስተ ሰማያትን ስለሆነ ነው። ህፃናት ደግሞ ለመንግስተ ሰማያት ብቁ መሆናቸው ስለተነገረላቸው መንግስተ ሰማያት ለመግባት መንገድ የሆነውን ጥንቀት እንዴት መቀበላችሁ ወይም ብቁ አይደሉም ልንል እንችላለን? ስለዚህ ለአላውያን መናፍቃን ቤተክርስቲያናችን እኒ ምላሾችን ትሰጣለች። ለህፃናትም በአርባ እና በሰማኒያ ቀን ልጅነትን ትሰጣለች ማለት ነው። ደግሞ ተምረው ያገኙት ታስተምራለች። እናንተን በሚቀጥለው ዓመት በሚሰጠው የሰንበት ትምህርቶች ላይ መታችሁ እንደዚህ አይነት ትምህርቶችን እውቀቶችን እንድታገኙ አንድም እምነት ለማጽናት ደግሞ በባለማወቅ የምንሄዳቸውን ነገሮች በማወቅ ውስጥ ሄደን በክርስቲያንችን ዚ ስ ቅዱስ አሉ አምላክ አሜን። ስለ እድሉ አመሰግናለሁ። ምልጃ ማለት ምን ማለት ነው ለሚለው ጥያቄ ምልጃ ማለት መነመን፣ መማጸን፣ መጸለይ አንድም ከእግዚአብሔር ጋር ማስታረቅ ማለት ነው። ምልጃ በሦስት አካላት የሚፈጠል ነው። በሶስት አካላት ውስጥ የሚወከል ነው። አንደኛው የሚማለድለት ሰው አለ። ሁለተኛው ደግሞ አማላጅ አለ። ሶስተኛው ደግሞ ምልጃውን የሚቀበል አካል አለ። ስለዚህ ምልጃ ማለት መጸለይ ምልጃ ማለት መጸለይ አንዱ ለአንዱ መለመን ማለት ነው። በዚህ ቀድሞ በመጽሐፍ ቅዱስና አስተምሮ መሰረት ምልጃ በሁለት ይከፈላል። የመጀመሪያው የቅዱሳን ምልጃ ባጸደ ስጋ ወይም ደግሞ በህይወት እያሉ በህይወት እያሉ ቅዱሳን ያማልዳሉ ወይ ጥያቄ? አው ያማልዳሉ። በዚህ በኦሪት ዘኍልቍ ምዕራፍ 12 ቁጥር 1 እስከ 17 ላይ ሙሴ ኢትዮጵያዊት ሴት በማግባቱ ወንድሙ አሮን ለቶ ማርያም አሙት ይላል ወይም ተደብቀው ስለ እሱ ተነገሩ በዚህ ጊዜ እግዚአብሔር አምላካችን የሙሴን እህት በለምጽ መታት በለምጽ ሲመታት ወዲያው አሮን ሄዶ ለሙሴ ነገረው በታው እሱ ደግሞ መጥቶ ስለሷ ሰባት ቀን ጸለየላ ከዚህም ከለምጽዋ ዳነች ይላል ስለዚህ ቅዱሳን በህይወት ሳሉ ያማልዳሉ ማለት ነው ሁለተኛው ደግሞ ባጸደ ነፍስ ባጸደ ነፍስ ማለት ከሞቱ በኋላ የእኛ ቤተ ክርስቲያን አስተምሮ ቅዱሳን ከሞቱ በኋላ በመሬት በስብሰው ወድቀው አይቀሩ ባጸደ ነፍስ ሕያው ናቸው ኢየሱስ ክርስቶስ የሕያዋን አምላክ እንጂ የሕያዋን የሙታን አምላክ አይደለም ስለዚህ ቅዱሳን ከሞቱ በኋላ ባጸደ ነፍስ ያማንዳሉ ማለት ነው። ስለዚህ ምስክራችን በኦሪት ዘጸአት ምዕራፍ 32 ቁጥር 8 ላይ እስራኤል ከግብጽ ባርነት ከወጡ በኋላ እግዚአብሔርን በደሉት ወይም አሳዘኑት ይላል። ስለዚህ እግዚአብሔር ሙሴን አለው አንተ ተለይተ ከእነዚህ ውጣ፣ እኔ በሌላ ህዝብ ላይ እሾማለሁ፣ እነሱም ግን አጠፋለሁ ሲለው ሙሴ እነሱን ከመታጠፋ እኔን በህይወት ከህይወት መዝገብ ላይ ሰርዘኝ ወይም አጥፋኛው ስለቀደሙት ስለነ አብርሃም፣ ስለቀደሙት ስለነ ይሳቅ፣ ስለቀደሙት ስለነ ያይቆብ ብለ ማረን ይቅርበለን አለ። ስለዚህ ቅዱሳን ከሞቱ በኋላ ያማልዳሉ ማለት ነው። ከሞቱ በኋላ ያማልዳሉ። ሁለተኛው ደግሞ በሉቃስ ወንጌል ምዕራፍ 18 ቁጥር 35 ላይ ጌታ በማለ ስጋዌ ላይ ሳለ ወደ ኢያሪኮ ከተማ እንደሄደ እናውቃለን። በዚያ ደግሞ ሲሄድ ደግሞ አንድ በርጠሚዎስ የሚባል አይነ ስውር ነበረ እና ጌታ በዛ ሲያልፍ ምንድን ነው ጩኸቱ ምናምን ብሎ ጠይቃቸዋል። ሰዎቹ እነሱ ይሄ ገናዜቱ ኢየሱስ በዚህ እያለፈ ነው ብለው ነገሩት ማለት ነው። በዚህ ጊዜ በርጠሚዎስ ኢየሱስ ሆይ፣ የዳዊት ልጅ ሆይ፣ ማረኝ፣ ይቅር በለኝ እያለ ወደሱ እሱ ሄደ፣ ይዘውት ሄዱ ሰዎቹ ማለት ነው። በዚህ ጊዜ የዳዊት ልጅ ሆይ ኢየሱስ ማረኝ ሲል፣ ዳዊት ሙቷል፣ በስጋ ሙቷል፣ በነፍስ ግን ያሙ። ስለዚህ ቅዱሳን ከሞቱ በኋላ ባጸደ ነፍስ ያማልዳሉ። ዳዊት ብዙ አመታትን ከጌታ ጋር አልነበረም፣ አልነበረም ማለት በስጋ ከክርስቶስ ጋር አልተገናኙም። ዳዊት ከሞተ በኋላ ነው ኢየሱስ ወደዚህ የመጣው። ስለዚህ ዳዊት ሙቷል።